አሰላም አለይኩም ሰላም ለእናንተ የውድ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት በጣም ቀለል ያለና በማንኛውም ሰዓት ልንመገበው የምንችለው ከምስርና ከሩዝ የተሰራው ምግብ ነው። ያው ምጀደራ ይባላል። በስንዴም ይሰራል፣ በሩዝም ይሰራል እና ይሄ ደግሞ የሩዙ ነው ማለት ነው። ትንሽ ቀለል ያለና በቃ ጣፋጭ የሆነ ምግብ ነው። የሚያስፈልገን ሩዝ አንድ ብርጭቆ ሩዝ ካደረግን ሁለት ብርጭቆ ምስር እናረጋለን ማለት ነው። ሁለት ብርጭቆ ሩዝ ካደረግን አራት ብርጭቆ ምስር እናረጋለን። እንደፈለጋችሁ እኩል በኩልም ማድረግ ትችላላችሁ። እና ሽንኩርት ደግሞ እንደዚህ በረዣዥሙ የተከተፈና በደቃቆ የተከተፈ ያስፈልገናል ማለት ነው። ሽንኩርታችንን እንደዚህ ከከታተፍን በኋላ ይሄኛውን ደቀቅ ያለውን ሽንኩርት የምንጠቀመው ትንሽ ኦሊ ኦይል አድርገን እናበስለዋለን ማለት ነው። ለብቻ ረዘም ያለውን ደግሞ ትንሽ በዱቄት ንስንስ አርገን እንጠብሰዋለን ማለት ነው። እና አሁን ውሃችንን ካፈላን በኋላ ምስራችንን፣ ሩዛችንን አጥበን እናስቀምጣለን። ከዛ ያጠብነውን ምስር እንቀቅለዋለን ማለት ነው። ያው ሩዙና ምስሩ በደንብ ስለማይበስል ለየ ብቻ ማብሰል ትችላላችሁ ካልሆነ ደግሞ ምስሩ ትንሽ በሰል ካለ በኋላ ሩዝም መጨመር ትችላላችሁ ማለት ነው እና ይህንን አሁን የተቀቀለውን ሽንኩርት ኦሊቭ ኦይል አድርጌ አበስለዋለሁኝ ለብቻ ትንሽ። ይሄኛው ምስሩ በስል ካለ በኋላ እንደዚህ አጠነፍፈዋለሁ ማለት ነው። ካጠነፈፍኩት በኋላ በውሃው ሩዙን ደግሞ ቀቅለዋለሁ ማለት ነው። ይሄኛውን እዚ ጋ እንጠፍተፊዋለሁኝ ከዛ ሩዙን እዚ ጋ አስገብቼ በምስሩ ውሃ እቀቅለዋለሁ ማለት ነው። ከለርም እንዲወስድልኝ እና ያው ጣምም ደግሞ በደንብ እንዲወስድ ይጠቅመዋል ማለት ነው። ይሄ ሩዝ የተጠቀምኩት እኛ ጋ ሩዝ መስሪ የሚባለውን ይሄን በሰሮ ፈጋ ያለውን ሩዝ ነው። ባስማቲም ሊሆናል፣ ግን ባስማቲው ብዙ ሳፊ ስለማይችል ሊሰባበር ይችላል። ይሄኛው ግን የሩዝ በስመት ሩዝ የመስሪው ጣሙን ቆንጆ ነው። ምስሩ ጋር አንድ ላይ ተስል በጣም ያጣፍጠዋል ማለት ነው። አሁን ሁለቱንም ማጥለያ ላይ አድርጌ አጥለየዋለሁ ማለት ነው። አሁን እዚጋ ያበሰልኩትን ሽንኩርት፣ የገበታ ቅቤ መጨመር ትችላላችሁ ከፈለጋችሁ። እኔ በኦሊቭ ኦይል እና ትንሽ ገበታ ቅቤ ማድርግበታለሁኝ ከዛ ከበሰል በኋላ የበሰለውን ይሄ አሁን በጣም ሩዙና ምስሩ በጣም መብሰል የለበትም። ያው በቃ መብሰል ደረጃ ሲደርስ ትንሽ ቀረት ሲለው ማለት ነው። ከዛ ሽንኩርቱን ያበሰልኩትን እናንትን አንድ ላይ አቀላቀልና ከእንደገና እሳት ላይ አድርገዋለሁ ማለት ነው ለትንሽ ደቂቃ። ከዛ ቀስ አድርጌ እሳቱን ቀንሼ እንፋሎቱንም እንትን እንዳይለበኝ ወይ የፎጣ ነገር አድርጌ ቁጥሩ ላይ ከድነው እና እተዋለሁ ማለት ነው። ይሄኛውን ደግሞ ረዘም ያረዘም ያለውን ሽንኩርት ትንሽ ዱቄት አደርግ እና እንደዚህ ካደረግን በኋላ ከዛ እንጠብሰዋለን ማለት ነው። እዚህ ጋር ያው ትንሽ ዘይትም አድርጎ ኦቨን ማስገባት ይችላል ይቻላል፣ እንደፈለጋችሁ እና ይሄ በጣም ያጣፍጠዋል ምግቡን ማለት ነው። ከዛ እንደዚህ ካደረግን በኋላ ያው ሩዛችንም ደርሷል። ከላይ የጠበስነውን ሽንኩርት አድርገን እንደዚህ ሰላጣ ጋር እንጠቀመዋለን ማለት ነው። ልጆችን በጣም ነው የሚወዱት። ያው ሁልጊዜ ስጋ ምናምን እንትን ላለው ሰው ስጋ ለማይበላ ሰው ይሄ በጣም ፕሮቲን የሚያገኝበት ምግብ ነው ማለት ነው። ሰላጣ ጋር በጎን አድርገን እንመገባለን ማለት ነው። እና ዛሬ ይዤላችሁ የመጣሁት በጣም ቀላልና አሰራሩም ቀላል በጣም ጣፋጭ የሆነ ጤነኛ የሆነ ምግብ ነው። ለልጆችም ለአዋቂም መጠቀም ይቻላል። እና ከወደዳችሁት ሸር ላይክ ማድረግ እንዳትረሱ። ሁላችሁንም ደግሞ የምታበረታቱኝን ከልብ አመሰግናለሁኝ። አላህ ያክብርልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።